ማሕደረ ዜና። ባለፈው አርብ ትሪፖሊ አደባባይ የተሰለፈው የሊቢያ ገሚስ ህዝብ ሊቢያ ለዘላለም ትኑር እያለ ፈከረ። የሰሜን አፍሪቃዊቱ ሀገር ህዝብ ወይም መሪዎች እንደ ማንኛውም የዓለም ህዝብ ወይም መሪ ሁሉ ለሀገራቸው በጎውን ያልተመኙ ወይም ጥሩ ያላሰቡበት ዘመን አልነበረም። ከሺ ዘጠኝ መቶ ሃያዎቹ አጋማሽ ጀምሮ ዘመኑ በሙሉ እንደ ግሪጎሪያኑ አቆጣጠር ነው። ከኢጣሊያ ቅኝ ገዢዎች ጋር ሲፋለሙ ከነበሩት ከዑመር ሙክታር እስከ ቀዛፊ የነበሩ መሪዎችና ተከታዮቻቸው የሪዮት ዓለማቸው ጥቅል መልእክት ምን አይነት ሊቢያ ለዘላለም ትኑር የሚል አይነት ነበረ። የሰሞኑ ሰልፈኞች መፈክር፣ ጥያቄና ምኞት ግን የትኛዋ ሊቢያ ያሰኝ ይዟል። ሰፊ፣ ስልታዊ፣ በረሃማ፣ ሀብታም አረብ አፍሪቃዊቱ ሀገር የዓለም ኃያላን 2011 ላይ አፈረሷት። ታጣቂዎቿም ተቀራምቷት የውስጥ የቅርብ የሩቅ ተቀናቃኝ ጥቅም አሳዳጆች ተሻሙባት። ተራው ዓለም ግን በርግጥ ረሳት። የተረሳችው ሀገር ውድመት የአፍታ ዝግጅታችን ትኩረት ነው። አብራችሁን ቆዩ። የበረሃ አንበሳ ይባሉ የነበሩት መምህር ዑመር ሙክታር ለቅኝ ገዢዎች እጅ አንሰጥም ይሉ ነበር አሉ ታሪካቸውን የጻፉ ትግላችን ይቆማል ብላችሁ እንዳታስቡ፣ ቀጠሉ ሰውየው። እኛ ብንሞት የሚቀጥለው ትውልድ ይዋጋል፣ ከዚያም ቀጣው ትውልድ ደግሞ ቀጣው ይላሉ፣ የነፃነት አርበኛው ተከታታው ትውልድ በ1950ዎቹ ንጉሥ ኢድሪስ መሐመድ አልመህዲን በ1969 ኮሎኔል መዓምር ቃዛፊን ለቤተ መንግስት አብቅቶም የኡመር ሙክታርን መርህ መሪዎቹ እንዳሻቸው እየተረጎሙትም ቢሆን ሀገር ሕዝባቸውን በውጭ ኃይላት ሳያስደፍሩ ኖረው አኑረው በየተራቸው ተሰናብተዋል። የብርሃን አንበሳም ለነፃነቷ ገለው በሞቱላት ዘመን ያሸዋ አፈር አዋራ መከመሪያ የነበረችው ያቺ ሀገር በዘመን ሂደት በድልም ከበረሃማነት ወደ ነዳጅ አፍላቂነት፣ ከግመል ጠባቂዎች መኖሪያነት ወደ ሀብታሞች መንደላቀቂያነት ተለውጣለች። ከ2011 ወዲህ ያለው ትውልድ ግን የሀገሩን አንድነት ሰላም የህዝቡን ምቾት፣ ሀብት፣ ተስፋውንም ጭምር በነበር ለመዘከር እንኳም ፋታ ያጣባት ሀገር ሆናለች። ህዝብም በያደባባው መሰለፍ፣ መጮህ፣ መፍጨርጨሩ ግን አልቆመም። ለሁለት ከተከፈለው የርዕሰ ከተማ ትሪፖሊ ህዝብ ከፊሉ የብሔራዊ አንድነት መንግስትን እንደሚደግፍ ባለፈው ግንቦት 24 ባደረገው የአደባባይ ሰልፍ አረጋግጧል። ቅዳሜ ነበር ቀኑ። እዚህ ጽዋን አደባባይ የተሰለፍነው ነው የብሔራዊ አንድነት መንግስትን እንደምንደግፍ ለዓለም ለማሳየት ነው። ከሰልፉ አስተባባሪዎች አንዱ በሳምንቱም ጠቅላይ ሚኒስትር አብዱልሐሚድ መሐመድ አልድባቢህ የሚመሩትን የብሔራዊ አንድነት መንግስትን የሚቃወም ሌላ ሰልፍ ርዕሰ ከተማ ትሪፖሊ አስተናግዳለች። አርብ ነበረ፣ ግንቦት ሰላሳ የተቃውሞ ሰልፉ ለሶስተኛ ሳምንት መደረጉ ነበረ። የዛሬው ሰልፍ ይህን መንግስት ለማስወገድ አርብ አርብ የሚደረገው ሰልፍ ሶስተኛ ዙር ነው። ይህን መንግስት የመሰረት ነው ብሔራዊ አንድነት እንዲፈጥር በፊት የነበሩ መንግስታት የተሳሳቱትን እንዲያርም ነበር። አሁን ግን ችግሩ ስለባሰ እናባረረዋለን። የዑመር ሙክታሩ የትውልዶች ትውልድ ዘንድሮም ሊቢያ ለዘላለም ትኑር ይላል። ውዝግብ፣ ክፍፍል፣ ግጭቱ ግን ቀጥሏል። 2011 ተጀመረ። በ2011 የፖለቲካ እውቅና ያገኙት ሙስጠፋ አብዱልጀሊል፣ መሐመድ ጅብሪል፣ አብዱራሂም አልካይብና መሰሎቻቸው ያችን የነፃነት ተፋላሚዎች የአፍሪቃ ሀብታም የቅንጡ ህዝብ ሀገርን ለፓሪስ ለንደን ዋሽንግተኖች ጦር ያስረክባሉ ብለው ዑመር ኢድሪስ ሙአመርም ሆኑ ተከታዮቻቸው በእርግጥ ሊያስቡ አይችሉም ነበረ። ግን ሆነ። እነ ሙስጠፋ አብዱል ጀሊል የውጭ ኃይላት የሚያደርሱትን ጥፋትና መዘዙን ለመረዳት የአያቶቻቸው የነ ዑመር ሙክታር አስተምሮ ቢርቃቸው እንኳን ከኢራቅ ብዙ መማር በቻሉ ነበረ። አልቻሉም። በትክክለኛው አገላለጽ አልፈለጉም። በኮሎኔል ሞአምር ቃዛፊ አገዛዝ ላይ የቋጠሩት ቂም ስልጣን ለመያዝ ከመቋመጣቸው ሩጫ ጋር ተዳምሮ ሕዝብ ያነሳውን የለውጥ ጥያቄ ጠልፈው የገዛ ሀገራቸውን በውጭ ጦር አስወረሩ። ከ2011 ጀምሮ ከግጭት ውጥረትና ውዝግብ ያልተላቀቀችው የሊቢያ ርዕሰ ከተማ ትሪፖሊ ሰሞኑንም በተቀናቃኝ ኃይላት ውጊያ ስትናጥ ሰንብታለች። የዜና ምንጮች እንደዘገቡት በውጊያው ስምንት ሰላማዊ ሰዎች ተገለዋል፣ ሰባ ቆስለዋል። የዓለም አቀፉ የመብት ተሟጋች ድርጅት ሂዩማን ራይትስ ዎች የመካከለኛው ምስራቅና የሰሜን አፍሪቃ የበላይ ኃላፊ ሃናን ሳላህ በሰላማዊ ሰዎች ላይ የተፈጸመው በጣም ከፍተኛ ወንጀል ላሉት ጥፋት ተጠያቂነት ሊኖር ይገባል ብለዋል። የወደፊቱም መተንበያ አልችልም በጣም ግልጽ የሆነው ግን ተጠያቂነት ያለመኖሩ አስተሳሰብ መቆም አለበት። ለዚህ ከፍተኛ ወንጀል ተጠያቂነት ሊኖር ይገባል። መሰረታዊው የሚሊሻ አገዛዝ አገዛዝና ተጠያቂነት አለመኖሩ መፍትሄ እስካላገኘ ድረስ አዲስ ውጊያ መቀስቀሱና ሰላማዊ ሰዎች መጎዳታቸው የማይቀርናል። የሰብአዊ መብት ተሟጋቿም በእርግጥ አላበሩም ግን አንዳንድ ጥያቄዎች አሉ፣ የማይመለሱ ግን ሁሌም የሚጠየቁ። ሊቢያ ውስጥ ሚሊሻዊ አገዛዝን ያሰፈነው በእርግጥ ማን ነው? እንዴት እና ደሞስ መቼ? ኋላ በወንጀል የተፈረደባቸው የቀድሞ የፈረንሳይ ፕሬዚደንት ኒኮላ ሳርኮዚ ባደረጉት ግፊት በብሪታንያው ጠቅላይ ሚኒስትር ዴቪድ ካሜሩን እና በዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ ትብብር የዘመተው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ጦር በ2011 ባዘነበው ቦምብ ሚሳይል ለረገፈው ሰላማዊ ሰውስ ተጠያቂው በርግጥ ማን ሆነ? የአሜሪካው ዜና አገልግሎት አሶሲየትድ ፕሬስ ኤፒ በመጻሩ በ2022 እንደዘገበው በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ውሳኔ የዘመተው የኔቶ ጦር ከመርከብ የተኮሰው ሳይቆጠር በጦር ጀቶች ብቻ ሊቢያን አስር ሺህ ጊዜ ደብድቧል። በድብደባው የተገደለውን ሰላማዊ ሰው ቁጥር እስከ አምስት መቶ ሺህ የሚያደርሱት አሉ። መንግስታዊ ያልሆኑ ድርጅቶች ግን የተገደሉት ሰላማዊ ሰዎች ቁጥርን ሲያንስ ሰባ ሲበዛ አራት መቶ ሶስት ያደርጉታል። እንደ ዜና አገልግሎቱ ዘገባ የተባበሩት መንግስታት የሰብአዊ ምክር ቤት መጋቢት 2012 ባወጣው መግለጫ ደግሞ የኔቶ ጦር 60 ሰላማዊ ሰዎች መግደሉን፣ 55 ማቁሰሉን አረጋግጧል። ሟች ቁስለኛውም 60፣ 70፣ 400 ይሁን 500 ሺሕ ተጠያቂዎች ለፍርድ ቀርበው ይሆን? ሀገር ማፍረስስ በእርግጥ ያስወነጅል ይሆን? አናውቅም። ሊቢያ ግን በእርግጥ ፈርሳለች። ወጣቶቿን በማስተማር በማሰልጠን፣ ለአርብቶ አደሮቿ መኖሪያ ቪላም መነገጃ ገንዘብ፣ የሙያ እውቀት በማደል አጥግባ አሳክማ አንደላቃ በማኖር ከአፍሪቃ አቻ ያልነበራት ሀገር ሊቢያ ዛሬ ሚሊዮኖች ተመጽዋች ሆነውባታል የእርዳታ ድርጅቶች እንደሚሉት ሰባት ሚሊዮን ከሚገመተው የሊቢያ ህዝብ ከአንድ ሚሊዮን የሚበልጠው እርዳታ ፈላጊ ነው ከፍልስጤም እስራኤሎች መገዳደል እስከ ብሪታንያ ሰሜን አየርላንዶች ጠብ ከፊሊፒንስ እስከ ቻድ ከሱዳን እስከ ኢትዮጵያ በነበሩት የእርስ በርስ ጦርነቶች በአንድ ወይም በሌላ ጎኑ ወጣ ገባ እያለች የራሷን ሰላም ለዘመናት አስከብራ የኖረችው ሊቢያ ዛሬ በትንሹ አስራ አምስት ታጣቂ ቡድናት ይተራመሱ ያተራምሷታልም። በዓለም ላይ ሁለት መንግስታት ያላት ብቸኛ ሀገር ሊቢያ ናት። ተቀናቃኝ ታጣቂዎችና በየታጣቂዎቹ የሚደገፉት ፖለቲከኞች ከአመታት መገዳደል፣ መደራደር፣ መወያየት በኋላ በ2022 ያደረጉት ስምምነት የሰላም ተስፋ ፈንጥቆ ነበረ። ሰሞኑን ግን በተባበሩት መንግስታት ድርጅት የተሰየመው የሊቢያ የብሔራዊ አንድነት መንግስትና መንበሩን ምስራቅ ሊቢያ ቶብሮክ ያደረገው የሊቢያ ምክር ቤት የተሰኘው መንግስት ደጋፊዎች ርዕሰ ከተማ ትሪፖሊ ውስጥ አዲስ ውጊያ ገጥመዋል። ውጊያው የብሪታንያ ጥናት ተቋም ቻተም ሃውስ አጥኚ ቲም ኤስቶን እንደሚሉት ከ2022ቱ ስምምነት ጀምሮ የሆነ የመሰለው ሁሉም እንዳልሆነ መስካሬ ነው። በትክክል ባለፉት ሳምንታት ትሪፖሊ ውስጥ የሆነው እንደሚመስለኝ ሊቢያ ውስጥ መረጋጋት የሰፈነ መንግሥትም የመጽናት አዝማሚያ ያሳየ የመሰለው ሁሉ እንዳልሆነ የሚያረጋግጥ ነው። ምክንያቱም ባለፉት ሳምንታት ተደጋጋሚ ሁከት ተከስቷል። የተለያዩ ቡድናት የሊቢያን አስተዳደር ተጨማሪ ክፍሎች ለመቆጣጠር እየተሻኮቱ መሆናቸውን አመላካች ነው። በ2020 በተባበሩት መንግስታት ድርጅት ድጋፍ የሊቢያ ብሔራዊ የአንድነት መንግስት ሲመሰረት ታህሳስ 2021 ላይ አጠቃላይ ምርጫ እንዲደረግ ታቅዶ ነበረ ምርጫው አልተደረገም ራሳቸው የፊልድ ማርሻል ማዕረግ የለጠፉት ኃሊፋ ሐፍጣር የሚደግፉት የምስራቅ ሊቢያ መንግስትና የብሔራዊ አንድነት መንግስት በየፊናቸው የውጭ ኃይላትን ድጋፍ ለማግኘት እየተሯሯጡ ነው የተባበሩት አረብ ኤሚሬቶች ግብፅ ቱርክ ሩሲያ ግሪክ ኢጣሊያና ሌሎች መንግስታትም አንድም የሊቢያን የነዳጅ ሀብት ለመቀራመት ሁለትም ዓመታት ያስቆጠረ ጠባቸውን ለማወራረድ ሊቢያን መሻኮቻ መድረክ አድርገዋታል። ባለፈው ቅዳሜ ካይሮ ግብፅ የተሰበሰቡት የራሷም የግብፅ የአልጄሪያና የቱኒዚያ ውጭ ጉዳይ ሚኒስትሮች የሊቢያ ተፋላሚ ኃይላት ግጭትና ውጥረቱን እንዲያረግቡ ጠይቀዋል። ጥያቄው ካንገት ይሁን ካንጀት በርግጥ አይታወቅም። የሚታወቀው ሊቢያ ለዓለም አቀፍ ዘራፊዎች ለሰዎች አሸጋጋሪዎች፣ ለጦር መሳሪያ ነጋዴዎች የደራ ገበያ መሆኗ ነው። ጠመንጃም እንደ ቴምር ሽንኩርት በየጉሊቱ ይቸበቸብባታል። ነጋሽ መሐመድ ነኝ። ቸር ያሰማን።